ፕሮፌስ፣ ተቀመጭ። እሺ፣ ለምን እኔ ደግሞ ጠይቅሻ አለሁ? ማን የገደላት እኔ አላውቅም። ዴቭ፣ ምኝታ ቤቱ አንቺን አምጪልኝ አለሽ? አዎ እኔ ስንት ነገር አስጨንቀኝ። አሁን ወንድም አይደል ሰው ያደረገሽ። ዝጊ። በጣም ተሰዝናልድ። ሊዱ ሞተች። ምን ምን ማለት ነው? ሊዱ ሞተች ማለት እንዴ? ሊዱ እንዴት ምትሞት ይሆናችሁ ነው? አዎ ባርኪ፣ ከፖሊስ ደውለውልኝ ነበር እና የሊዱ ሬሳ ጫካ ውስጥ እንዳገኙ ነገሩኝ። እንደዚህ ሊሆን አይችልም። ማን ነው እንደዚህ ያለው? እንዴ የሆነ የተሳሳተ ነገር ሊሆን ይችላል። እንደዚህ ሊሆንም አይችልም። አደይ ሰራተኛዋ ተከታታይ ድራማ በክፍል አርባ ዘጠኝ እንግዲህ ዛሬ ከች ብለዋል። ሊዱም በህይወት አለች። እጅግ በጣም ደስ ብሎናል። ሰላም ጤና ይስጥልኝ። የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛሌ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ለማለት ወዳለው እንግዲህ፣ በባለፈው ፓርት ላይ በክፍል 48 ፓርት ላይ መጨረሻ ከፖሊሶች ስልክ ተደውሉ፣ እንግዲህ ሊዱ እንደሞተችና እንዳረፈች ተነግሯቸው ነበር። እንዲሁም ደግሞ እነዲብ ሁላቸውንም እነሌላ እናደይ እንዲሁም ለምለም አጠቃላይ እጅግ በጣም ከፍቷቸው ነበር በረ ምክንያቱም የእሷ ማረፍ ሲሰሙ ደንግጠው ነበረ። የጠፋች ካሁን አሁን ትመጣለች እያሉ ሁላቸውም ሲፈልጓል ስለነበር ግን ደግሞ የመሞቷ ነው ወይንም ደግሞ መርዶ ሲሰሙ እጅግ በጣም ከፍቷቸው ነበረ። አሁን ላይ ግን በህይወት እንዳለች እንግዲህ እየተረጋገጠ ሆኗል። እንዲሁም ደግሞ ባርኮቴ መጥቶ ነበረ። ልክ እነሱ እያለቀሱ ባሉበት ፓርት ነበር ባርኮቴ የመጣው እና ምን ሆኗችሁ ነው ብሎ ሲጠይቃቸው፣ ሊዲያ ሙታ ነው ለዛ ነው በማለት እንግዲህ ሲነግር ይሄማ አይሆንም፣ የተሳሳተ ነገር ነው የሰማችሁት እንጂ እንዴት እሷ ልትሞት ትችላለች እንዴትስ? በማለት እንግዲህ ባርኮቴም ያው አብሮ ከይላጋ ፖሊስ ጣቢያ በመሄድ እንግዲህ እስኪ አሳዩን በማለት ያው አይተዋል። ግን ደግሞ የተሳሳተ መረጃ እንዳልሆነና እሷ እንዳልሆነች ማረጋግጠዋል። እነበቀለም እንግዲህ እሷ ሞተች፣ ሊዲያ ሞተች ማለት ነው በማለት እንግዲህ እጅግ ሲያወሩ ነበረ ማለት ነው ሰፈር ውስጥ። ግን ደግሞ ባርኮቴ ማንም እንዲህ እንዲል አልፈልግም እንዲናገርም አልፈልግም፣ እናንተ ሰምታችሁ ዝም በሉ ምክንያቱም እሷ አልሞተችም፣ አለች እና ማረጋገጥ እፈልጋለሁኝ እኔም በማለት እንግዲህ ሄዶ አረጋግጧል። ስለዚህ እሷ እንዳልሆነች አቋል ማለት ነው። ይህ ንጉሥም እንዲሁም በቀለም ያው ከዚህ ሰፈር እንጥፋ ሁሉም ወሬውም ምኑም ገና እንትን እስከሚል ድረስ እኛ መጥፋት አለብን፣ ከዚህ ሰፈር መሄድ አለብን በማለት እንግዲህ ሲናገር ነበር ግን ደግሞ ለነሱ መሸሻቸውና ከዚያ ዘፈር መውጣታቸው ለእነሱ ጥሩ አይደለም። የባሰ ሊያስጠረጠራቸው ይንትን ይላል ብዬ አስባለሁኝ። ግን ደግሞ ያው በስተ መጨረሻም ስለመጡ ደስ ብሎኛል። ምክንያቱም ያው በእርግጥ እሷ እንዳልሆነች ታውቋል። ግን ደግሞ ምንም ቢሆን የሆነ ነገር ቢሸሽ ልክ እንደነ ፍቅር ማለት ነው። አሁን ፍቅር ልክ በሕይወት የለችም ተብሎ ሲነገርና ለምለም ስታናገራቸው ነበር ማለት ነው። ስለዚህ ስለሌላ ነገር ነበር ሲጨቃጨቁ። እሷ የምጠይቃቸው ሌላ ነገር ነው እነሱ የሚመልሱት ሌላ ነገር ነው ማለት ነው። እና ዝም ብለው ውስጣቸው ስለሚያቅና ያደረጉትን ነገር እንትን ስለሚል በጣም ብዙ የሚያስጠረጥሩ ነገሮችን ራሱ ፍቅር ስትናገር ነበር ቤዛምና ፍቅርም ራሱ ማለት ነው። እኔ አደለሁም፣ ነውልጋ እኔ አደለሁም፣ የተስማማው አንቺ አደለሽም። ብቻ ግን ሁለታቸው ላይ ራሱ ትኩረት ቢወሰድባቸው ራሱ ያው የት እንዳለች እሷን ማንጣት ይችሉ ነበር ማለት ነው። እና ለምለም ስታፋጥጣቸው ነበር እሷ ጠፍታ ስለሌላ ነገር ትከራከራላችሁ በማለት እጅግ በጣም ስትቆጣቸው ነበረ። እንግዲህ ያው እናሆልም ማለት ነው። ምንም ነገር እንዳልተፈጠረ ሌብል ለማጽናናት ሲሞክርም አይተነዋል። የሌባ አይነ ደረቅ አለ እና ሲያጽናነው ነበረ ምናምን ነገር ግን ደግሞ ያው ባርኮቴ ተመልሶ ወደ ቤት ለዲብ እንግዲህ ሊዲያ እንዳልሞተች እና ሊዲያ በሕይወት አለች እንፈልጋታለን፣ እናመጣታለን በማለት እንግዲህ ያው አረጋግቶታል። ግን ደግሞ ያው ባርኮቴ ፍቅርን በጣም አስጠንቅቋታል። ምክንያቱም ፍቅር በቃ ደህና ከሆነች እሷ መኖሯና አለሙ ሞቶ እጅግ በጣም ደስ ብሎኛል፣ ላንተ እጅግ እኔ ደስ ብሎኛል፣ እንኳን ደስ አለ በማለት እንግዲህ ለዴብ ስትናገር፣ እንዲሁም ደግሞ አደይንና ለምለምን በቃ ከዚህ ምን ያስቆማቸዋል? ወደ ስራችሁ ሂዱ በማለት እንግዲህ መጥፎ ቃሎችን እንዲሁም ለአደይና ለለምለም ስትናገር ነበር። ባርኮቴ ከዚ ላይ እጅግ በጣም ተቆጥ የአጽናናሽ መስሎች ሌላ ነገሮችን አትናገሪ፣ ንግግር የማታውቂ ከሆነ አርፈሽ ትንሽ ተቀመጪ በማለት እንግዲህ ፍቅርንም ተቆጥቶታል። ግን እጅሽ ከዚህ ውስጥ ካለ ያው ዴብ እንግዲህ እኔ የምጠረጥረው ናውል ነው። ስለዚህ ናውል ከዚህ ቤት ከገባ ጀምሮ የሆነ ነገር ሳይፈጠር አይቀርም። እነበቀለም እነሱን ጠርጥረውታል። ስለዚህ እሱ ነው ሊዲያን የወሰዳት የት እንዳደረጋት እሱን ማናገር እፈልጋለሁ፣ የት ነው ያለው እያለ እንግዲህ ዴብ እየፈለገ ይሄ ሰውዬ አሁን ነው እዚህ ቤት ይኖራል እንዴ? በማለት እንግዲህ ባርኮቴ ተናግሯል። አዎ ቤታችን ተቃጥሏል፣ በማለት እንግዲህ እዚህ እየኖረ ከኛ ጋር እየኖረ ይገኛል በማለት ተናግሮታል። ፍቅር እጅሽ እዚች ላይ ካለበት፣ እኔ አለቅሽም፣ በማለት እንግዲህ ባርኮቴም እህቱን ፍቅርን ተናግሯታል። ያው ዴብም እጅሽ እዚህ ላይ ካለ እኔ ራሴ እገልሻለሁ በማለት እንግዲህ ፍቅርንም እንደዚሁ አንገቷን ይዟት ነበረ። ግን እሷን የምንም ነገር የለሁበትም በማለት እንግዲህ ባርኮቴም እባክህን ተው በቃዴ በማለት አረጋግቶታል። ግን ደግሞ ቤዛና ፍቅርም ደግሞ ተያይዘዋል። ምክንያቱም አንቺ ነሽ ከናወል ጋር ምን እየሰራሽ ነው እየተባባሉ ሁለታቸው እየተባባሉ ነው ያሉት። ያው ቤዛ ከናወል ጋር ምን ትሰር ያለች ፍቅር ትላለች ፍቅርም ቤዛ ከነወል ጋር ምን ትሰራላችሁ እየተባባሉ ሲፎካከሩ እንግዲህ ያው ባርኮቴ ገብቶ ነበረ። ስለምንድን ነው የምታወሩት? ምንድን ነው የምትሉት በማለት ጠይቋቸው ነበረ ግን ደግሞ ፍቅር ያው ቤዛ ከናወል ጋር ምን እንዳላት እስኪ ጠይቃት፣ በማለት ከእሱ ጋር ምን ትሰሪያለሽ ቤዛ፣ ምንድን ነው የምሰማው? በማለት እንግዲህ ባርኮትም ጠይቋት ነበረ እኛ ጋር ምንም የምናውቀው ነገር የለም በማለት እሷ። ምን የማታገኘው ሰው አለ? እንግዲህ አንተም በሌለህበት ኤላ ጋር እየሄደች እያደረች ነው ያለችው በማለት እንግዲህ ያው ቃላቶችን ስትናገር ነበር። እንደዚህ አትናገሬ እያለች ያው ቤዛን ብዙ ቃላቶችን ስለ ፍቅር ስትናገር ነበር። አንቺ እኮ አቅሻለው ድሮ ምሳቃ እንኳን የሰውን እየለመንሽ ነው የምትበይው በማለት ለቤዛ ስትናገር፣ ያው ባርኮቴ በጥፊ ብሏታል። ፍቅርን በጥፊ ብሏታል። ግን ደግሞ ባርኮቴ እውነን ለመናገር አንዳንዴ ከእህቱ ጎን ቢቆም እጅግ መልካም ነው። ቢያስታውል ብዬ አስባለሁኝ። በቃ ቤዛን በጣም ያምናታል። ምክንያቱን ከነለምለም ጋር ለምን ሄድሽ ብሎ ሲጠይቃት፣ በቃ ይቅርታ ልጠይቃት። ጭራሽ እኮ ለም ለምን አላገኘቻትም ከቤቷ። ግን እሷ ግን ይቅርታ ልጠይቃት ነው ይርኩተኝ፣ እና ያን ሰዓት አንቺ አስክረሽዋል ወይ ኤላን ብሎ ጠይቋት። እራሱ ምንም ነገር እንዳላደረገች እና አንተ እሷን እንዴት ታምናት አለ አምነሀት ነው ወይ ስት ነግረ አይ ኤላ ብዙም አላስታወሰም፣ ግን ደግሞ የእሷን እውነት ልቀበል አልቻልኩም በማለት እንግዲህ ባርኮት የመልሶላታል እኮ እሷ ዝም ብላ ነው በቃ እኔ በቃ ከእሷ ተለቀ ስላልኩኝ፣ እኔ ሄጄ ይቅርታ ጠይቂያት ነው በማለት እንግዲህ በመለስለስ እንግዲህ ለባርኮቴ ስትናገር ነበረ ቤዛ። እንግዲህ እሱ ደግሞ እጅግ በጣም አምኗታል። እኔ ግን ባርኮቴ ራሱ እያናደደ ይመቷል ማለት ነው። በቃ ከቤዛ ጋር እንደዚህ የሚቀጥልና የሚለጠፍ ከሆነ ለምንድን ነው ወደ አደይ ጋ የሚመጠው? ወይንስ ደግሞ እያን ጊዜ ራሱ ተመልሸ አውቄ ነው ምናምን ነገር ያለው ለምንድን ነው እንዴ? በቃ አንዷ ላይ አርፈ ተቀመጣ ተው እንጂ ባርኮቴ ተው። የምሬን እኮ ነው ማለት ያን ጊዜ አሁን አደይን ማለት ነው። እኔ እኮ እንደዚህ ፈልጊያት እሷን አልፈልጋትም ምናምን ነገር ብሎ እንደገና ድጋሚ መቶ ምን አስወራው እንደተመለሰች እንደተባለ እሷ ጋ እኮ መቀጠል ይቻል ነበረ። እና ያው ባርኩቴ አንዱን ያዝ። ግን ደግሞ ዛሬ ያው አይቷል፣ ምክንያቱም ዲብ ከአደይ ክላስ በመሄድ እንግዲህ ተኝቶ ነበረ፣ አብረው አይቷቸዋል። ስለዚህ ምንም ያለው ነገር የለም ማለት ነው። ስለዚህ አደይ እንደተወሰደች በእርግጠኝነት እንግዲህ ልቡ አቃል። ስለዚህ ከቤዛ ጋር ልቀመጥ ብሎ መሰለኝ እንደዛ የቀጠለው እንግዲህ በስተመጨረሻ ያው እናውል ያው ቀሚስ እንግዲህ ፍቅር ራሷ አምታ ሳተዋለች። ስለዚህ ሊዲያን እንግዲህ አሁን ሊሸጣት ተስማምተዋል። ግን ደግሞ እነ በቀለ ተከትለውታል። በቀለና እንዲሁም ንጉሥ ሲከተሉት ነበር። ስለዚህ ሊዲያ የት እንዳለችና፣ የት እንዳስቀምጣት፣ የት እንደደበቃት በትክክል አይታቸዋል ማለት ነው። ስለዚህ ከዛ ካለችበት ነገር ውስጥ ያወጧቸዋል እና ሊዲያም ካሰበው ወንድ አይሸጣትም በትክክል እና ያድናታል ብዬ ተስፋ አደርጋለሁኝ። እነ በቀለና ንጉስ ይችላሉ ብዬ ማለት እነሱ ከቤት ናቸው። ቢያንስ እንኳን አንድ ሰው ናወልን እስኪ ከቤት ሲወጣ ልከተለውና ምን እንደሚያደርግና ምን እንደሚሰራ ሌው ያለ ሰው የለም ማለት ነው እና በቀለንና ንጉስን አድንቂያቸዋለሁ። ቁጭ ብሎ እንግዲህ ከማልቀስ እና ሌላ ነገር እንትን ከማለት ወጣ ብሎ መፈለግ ደግሞ አንድ ነገር ጋር ታይምም። እጅግ በጣም በነገራችን ላይ ጎበዝ ልጅ ነች። ዘወር ዘወር ብላ የሰዎችን እንትን ራሱ ታያለች ማለት ነው። ስራ እና ለመጠርጠር ወይንም እንትን ለማለት በጣም ጎበዝ ነች። እንግዲህ በስተመጨረሻም ቀጣይ ፓርት ኢዱ ትመጣለች እና ውድ ቤተሰቦቼ፣ የዛሬ ቪዲዮ ይሄንን ይመስላል። በያላችሁ በሰላማችሁ ይብዛ።